የአማራ ክልልን ሰላምና ጸጥታ አስተማማኝ ለማድረግ በርካታ ስራዎች መከናወናቸውን የክልሉ ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። በክልሉ ሰላምና ጸጥታ ዙሪያ ትኩረት ያደረገ ውይይት በኮምቦልቻ ከተማ በተካሄደበት ወቅት የአማራ ክልል ምክትል ርእሰ መስተዳደር ዶክተር አብዱ ሁሴን የክልሉን ሰላምና ጸጥታ አስተማማኝ ለማድረግ በርካታ ስራዎች ተሰርተዋል ብለዋል። የክልሉን ሰላምና ጸጥታ አስተማማኝ ለማድረግ በርካታ ስራዎች ተሰርተዋል ብለዋል። ምክትል ርእሰ መስተዳደሩ በተለይም የቀበሌ ችግርን ማዕከል ያደረጉ ውይይት በማድረግ የሕዝብ ግንኙነት ስራዎችን በመስራት እንዲሁም የጸጥታ መዋቅሩን አስ ደረጃጀት በማጠናከር ውጤት ተመዝግቧል ነው ያሉት። በውይይቱ በሀገር መከላከያ ሰራዊት የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጄኔራል አሰፋ ቸኮልን ጨምሮ የክልል የዞንና የከተማ አስተዳደር ከፍተኛ መሪዎች፣ የጸጥታ አባላትና ሌሎች ባለድርሻ አካላት እየተሳተፉ ነው። ዘገባው የባልደረባችን ያንተነጸጋይ ነው።